ሀገር አቀፉ የስምንተኛ ክፍል ፈተና በደቡብ ኢትዮጵያ ክልላዊ መንግስት በሁሉም አካባቢዎች ሲሰጥ ቆይቶም ዛሬ በሰላማዊ መንገድ ተጠናቋል። ይህንን አስመልክቶ ጋዜጣዊ መግለጫ የሰጡት የደቡብ ኢትዮጵያ ክልላዊ መንግስት ትምህርት ቢሮ ኃላፊ ወይዘሮ ፀሐይ ወረሳ በክልሉ በሁሉም አካባቢዎች ሲሰጥ የቆየው የስምንተኛ ክፍል ሀገራዊ ፈተና በሰላማዊ ሁኔታ መጠናቀቁን ተናግረዋል። የዘንድሮው የስምንተኛ ክፍል ሀገር አቀፍ ፈተና በደቡብ ኢትዮጵያ ክልል በሰላም ተጠናቋል።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 በርካታ ስራዎች ተሰርተዋል። የፈተና አሰጣጡ ስርዓት ፍጹም ጤናማነቱ እንዲረጋገጥ ከክልሉ መንግስት ጀምሮ እስከ ታችኛው መዋቅር ድረስ በቅንጅት መሰራቱም ለውጤቱ መገኘት የድርሻውን መጫወቱን የቢሮ ኃላፊው አውስተዋል። የፈተናው ሚስጥራዊነቱ ተጠብቆ ከቦታ ቦታ ሲዘዋወር የጸጥታ አካላት ከፍተኛ ሚና መጫወታቸውንም ወይዘሮ ፀሐይ ተናግረዋል። አጠቃላይ የፈተናው ከተዘጋጀበት ጊዜ ጀምሮ ታትሞ ወደየጣቢያው ሲሄድ ደህንነቱን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 ችን መቀመር የሚያስችሉ ጉዳዮች ስለመኖራቸውም ተናግረዋል። እያንዳንዱን የምንሰራውን ስራ ተገቢውን ትኩረት ሰጥተን መስራታችን አንዱ ነገር ነው። የትምህርት ቢሮ ብቻ ኦር በየደረጃው ያለ የትምህርት ሴክተር ብቻ አይደለም ይህንን ስራ የተወጣው። የሁሉንም ቅንጅት ያስፈልጋል። የትምህርት ባለድርሻ ምንላቸው አሉ። እነዚህ ባለድርሻ አካላት በቅንጅት በግል በተናጠል የሚወስዱትን ኃላፊነት በተገቢው ወስደው በጋራ ደግሞ ተቀናይተን በምንሰራቸው ስራዎች በጋራ በሰራንበት ልክ ነው። ብቻም አይደለም በክልል ደረጃ ያሉ ኮማንድ ፖስቶች አሉ። በፓርቲ ኮማንድ ፖስት አለ። እያንዳንዱን መረጃ በየቀኑ የሚከታተል ማለት ነው። እስከ ትምህርት ቤት ድረስ መረጃ የሚወስድ ኮማንድ ፖስት አለ። ጸጥታውን የሚከታተል የተማሪዎችን ደህንነት የሚከታተል ተማሪዎች በስነ ስርአት መጥተው ተምረው ተፈትነው ወጥተዋል ወይ የሚለውን የፈተናውን ምስጢራዊነት የሚከ ታተል ኮማንድ ፖስት አለ። በእኛም በትምህርት ቢሮ የተዋቀረ ኮማንድ ፖስት አለ። እንግዲህ በጋራ በቅንጅት በትብብር ሰርተን በዚህ መልኩ በክልላችን ሁሉም አካባቢዎች በሰላም ፈተናው ተማሪዎቹ ተፈትነው ተረጋግተው ተፈትነው እንዲጨርሱ ማድረግ የጋራ የቅንጅት ስራ መሆኑን በቀጣይም ትምህርት የምንወስዱበት ነው የሚሆነው። ሰኔ 11 ቀን የሚሰጠው ክልላዊ የስድስተኛ ክፍል ፈተናም በተገኙ ልምዶች በመቀመር የተሳካ ለማድረግ ዝግጅት መጠናቀቁንም የቢሮ ኃላፊዋ አውስተዋል። በደቡብ ኢትዮጵያ ክልላዊ መንግስት ሲሰጥ የነበረው የዘንድሮ የስምንተኛ ክፍል ፈተናም ከ114 ሺህ በላይ ተማሪዎች ፈተናውን መ ቀበላቸውም ታውቀዋል። ለደቡብ ቴሌቪዥን ለተጠናቀረው ዘገባ በኃይሉ ሙሉጌታ ነኝ ከአርባ ምንጭ።